አሰላሙ አለይኩም ወረህመቱላሂ ወበረካቱሁ እንደምናላችሁ ልኝ ውድና የተከበሯችሁ ተመልካቾች፣ ዛሬ ደግሞ በትእዛዝ የተሰራውን አሪፍ የሆነ አረቢያን መጅሊስ ነው ማሳያችሁ። ሰላሳ ቲክነስ ነው ቆንጆ በሆነ ቦንዲድ በራሳቸው ምርጫ ተሰርቶ ማርሳ አባግትዬ አድርሰናል ማለት ነው። እንግዲህ ካረቢያን መጅሊስ ማዝ ለምትፈልጉ በጣም ብዙዎቻቸው ጠይቃችሁኛል። እንግዲህ ወሎ በማንኛውም ቦታ እናደርሳለን ነው ማለት ነው። የትም ቦታ ለምትገኙ መርሳ፣ ማላምባ፣ ጌራና፣ ሌብሶ፣ ወርጌሳ፣ ደሴ ዙሪያም ለምትገኙ አረቢያ መጅሊስም ሆነ ፈርሻ፣ ማንኛውም የቤት እቃ በተመጣጣኝ ዋጋ እናደርሳለን ማለት ነው። ስለዚህ በስልክ ቁጥር 0922675529 ላይ እየገባችሁ፣ በኢሞ፣ በዋትሳፕ፣ በቴሌግራም አናግሩኝ። በታማኝነት ጥራት ያለውን እቃ ወስደን እናደርሳለን።